የድንች ሰላጣ አማረኝና ውብዬ ለምንድን ነው ተነስተሽ ብ እድሜ ለማዳም የምን ጠፍቶ ቤቱ ሙሉ ነው አልኩኝና ድንች ቅቀል አረኩኝና እንደዚህ ከተፍተፍ ከተፍተፍ ከዛ በኋላ እዚ ጋር ደግሞ ቲማቲሜን፣ እንዴት አባቱ ያምራል ቅላቱ ከተፍ። ሁሉንም እየሰራችሁ ብሉ ስልክ ማለት ነው ጥቅ በጣም ነው። ይህን ሰላጣ በጣም ባዶን ነው የምበላው ካለ በዳቦ ከሌለ ደግሞ ብቻ ሆነው ራሱ ብትበሉት በጣም አሪፍ ነው። በተለይ ለላጤዎች፣ ለወንድ ላጤዎችም ለሴተ ላጤዎችም ይሆናል። እዚህ ጋር ደግሞ ቃሪያ የሚያቃጥለውን ሚጣ ቃሪያዋን ሰንጠቅ ሰንጠቅ አድርጌ ክትፍ አረኳት ቃጠል የሚል ነገር ጥሩ ነው። አዎ እሱንም እንደዚህ ነስነስ አደረኩት። ከዛ አቮካዶ እዚህ ጋር እንትን አልኩኝ፣ አቮካዶንም ጨመርኩኝ። ይሄ ምግብ ከኋላ መቀመጫ ያወጣል አሉ። አሉ ነው እንግዲህ የኔ እስካሁን አልወጣም። ባለ መረጃ መሰረት ምንም እስካሁን የወጣ መቀመጫ ምንም የለኝም፣ ግን መቀመጫ ያወጣል አሉ። አዎ ለሴቶች ለሴቶች ልንገራችሁ ብዬ ነው ካላወቃችሁ። አዎ ከዛ ሁሉንም እንደዚህ አደረኩኝና እንቁላሌንም ቅቅል አድርጌ ጨምር አደረግኩኝ። እንቁላሉንም ከላይ እንደዚህ ቅቅል አደረግኩኝና ጭምር ጭምር ጭምር ጭምር አደረግኩኝና ከላይ ነስነስ ጎዝጎዝ አደረግኩኝና እዚህ ጋር ደግሞ ሎሚ ነው። አሁን ሎሚ ነው ጭምቅ ያረግኩበት። ከዛ በኋላ ሎሚ ጨመርኩኝ። ከዛ በደንብ ሎሚ ሎሚ በደንብ ጨምሩበት፣ ይጣፍጣል። ከዛ በኋላ ዘይት ዘይት ዘይቶን ወይም ኦሊቭ ኦይል ነው የጨመርኩት። እዚህ ጋ ዘይቴን በደንብ ጨመርኩት። እኔ ኦሊቭ ኦይል ከሆነ በደንብ ጨምሩም ችግር የለም። ከዛ እዚ ጋ ቁንዶ በርበሬ ነው የጨመርኩት። እናንተ የምትፈልጉትን ነገር ጨምሩ። እንግዲህ እዚ ጋ ጨው ጨመርኩኝ። ሚጥሚጣ ካላችሁ ሚጥሚጣ የምትወዱ ሰዎች ምናምን ጨምሩ፣ መጨመር የምትፈልጉትን ነገር ጨምሩት። ከዛ እዚህ ጋር ሁሉንም ከጨማመርኩ በኋላ እንደዚህ ደብለቅ ደብለቅ ደብለቅ ደብለቅ ቀርቡት። ይዙ እንዴት አባቱ ያምራል። ይህው ለራት ያበደራት ነው። እውነቴ ነው። ለአጤዎች ምን አስገነፋፋችሁ? ሽንኩርት ማቁላላት ምን አመጣባችሁ? ለምን ታቁላላላችሁ? እውነቴ ነው። እንዲህ ቀለል ያለ ነገር ሰርታችሁ ብሉ ውዶቼ። አዎ ከዛ እንደዚህ ጋር በሰሃን እስኪ እንብላ አልኩኝና ልቅ መሳው አልኩኝና፣ አዎ ይህ እንግዲህ ለቅምሻ ነው። አሁን ይቺ ትንሽ ነች ምግቧ ደግሞ ብዙ እንዳይመስላችሁ ለቅምሻ ያህል ነው። ስቀምሰው ዋው፣ ዋው፣ ዋው። ሰርታችሁ ብሉ እናንተ ስልክ ላይ